ሰላም፣ ሰላም ውድ የቻናላችን ተከታዮች እንደምን ቆይታችኋል? ይህ ዘወትር አዳዲስና ትኩስ መረጃዎችን እና ቁም ነገር ያስጨብጣሉ የምንላቸውን ጉዳዮች ወደ እናንተ የምናቀርብበት ቻነላችን ሲሆን በዛሬው ፕሮግራማችን ደግሞ እናንተን ውድ ተመልካቾቻችን በጉጉት የምትጠብቁትን የዲቪ 2027 የምዝገባ ወቅት እና በተጨማሪ የዲቪ 2027ን መሙላት የማይችሉ ሀገራትን እነማን እንደሆኑ እና ከዲቪ 2027 ጋር የተያያዙ ሌሎችን መረጃዎችን ወደ እናንተ ለማድረስ ወደድን። ታዲያ ከእናንተ የሚጠበቀው ከቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ላይክ እና ሼር እንዲሁም ኮመንት በማድረግ ቤተሰብ መሆን እና ይህንን ቪዲዮ እስከ መጨረሻው መመልከት ብቻ ነው። እስከ ፕሮግራማችን መጨረሻ አብራችሁ እንድትቆዩ ከወዲሁ እየጋበዝን በቀጥታ ወደ ፕሮግራማችን ገባለን። እንግዲህ ውድ ተመልካቾቻችን በዛሬው ፕሮግራማችን የምናያቸውን ዋና ዋና ወይም አቤት የተባሉ ጉዳዮችን መጀመሪያ እነግራችኋለሁ ማለት ነው። የመጀመሪያው ግሪን ካርድ ማለት ምን ማለት ነው የሚለውን እናያለን። በሁለተኛ ደረጃ ደግሞ የግሪን ካርድ ወይም የዳይቨርሲቲ ቪዛ ሎተሪ የምናሸንፍበት እድሎችን እንዴት ማሳደግ እንችላለን እንችላለን የሚለውን እናያለን። በሶስተኛ ደረጃ ደግሞ የምናየው በዲቪ 2027 ላይ መሳተፍ የሚችሉ እና የማይችሉ ሀገራት እነማን እነማን ናቸው የሚሉትን አያይዘን የምናይ ይሆናል ማለት ነው። እንግዲህ ግሪን ካርድ ወይም ዳይቨርሲቲ ቪዛ ፕሮግራም በመባል የሚታወቀው ወደ ዩናይትድ ስቴትስ ዝቅተኛ የስደት ተመኖች ላላቸው ሀገራት በአመት እስከ 55ሺ የሚደርሱ የቋሚ ነዋሪዎች ቪዛ ወይም ግሪን ካርዶችን የሚሰጥ የዩናይትድ ስቴትስ መንግስት ፕሮግራም ነው። የፕሮግራሙ አላማ በየሀገራቱና በአህጉራቱ የሚኖሩ ህብረተሰቦችን ወደ ዩናይትድ ስቴትስ ኦፍ አሜሪካ የመግባት ፍላጎት ያላቸውን ግለሰቦችና ቤተሰቦቻቸውን በማወዳደር ምንም አይነት ገንዘብ ሳያስከፍል የዩናይትድ ስቴትስ ኦፍ አሜሪካ የዜግነት መታወቂያ በመስጠት በሀገሪቱ ባሉ ሁሉም ግዛቶች ተዘዋውረው ለመስራትና ለመኖር የሚያበቃ እውቅና የሚሰጥ ታላቅ እድል ነው። በየዓመቱ በሚሊዮን የሚቆጠሩ ሰዎች ለግሪን ካርድ ፕሮግራም ያመለክታሉ ወደ ዩናይትድ ስቴትስ እንደ ህጋዊና ቋሚ ነዋሪነት ለመግባት ለዳይቨርሲቲ ቪዛ ለማመልከት በየአመቱ ወደ 125000 የሚጠጉ አመልካቾች የአሜሪካ መንግስትን ፎርም ይሞላሉ። በመጨረሻም ግሪን ካርዶችን ለመቀበል እና እንደ ቋሚ ህጋዊ ነዋሪነት ወደ ዩናይትድ ስቴትስ ለመግባት እስከ 55000 የሚደርሱ ሰዎች ወደ አሜሪካ ይገባሉ ማለት ነው። ግሪን ካርድ ማለት ምን ማለት ነው? ግሪን ካርድ ለባለቤቱ በዩናይትድ ስቴትስ ውስጥ በቋሚነት የመኖር የመኖርና የመስራት ህጋዊ መብት የሚሰጥ የስደተኛ ሰነድ ወይንም መታወቂያ ነው። ይህ የስደተኛ ሰነድ ወይም መታወቂያ የተሻለ ህይወትን ለሚመኙ በዓለም ዙሪያ ላሉ ለብዙ ሰዎች የተስፋ ምልክት ነው። በመጀመሪያ ጊዜ ላይ ግሪን ካርድ የሚያገለግለው ለሁለት ዓመታት ብቻ ቢሆንም በ1951 ዓ ም ወደ 10 ዓመት የሚቆይና ላልተወሰነ ጊዜ የሚታደስ እንዲሆን ተደርጓል። በመሆኑም ከመላው ዓለም የሚመጡ ሰዎች እንደ ቤተሰብ ስፖንሰርሽፕ እና ስራ ላይ የተመሰረተ የኢሚግሬሽንና የዳይቨርሲቲ ቪዛ ፕሮግራም ባሉ የተለያዩ ቻናሎች በየዓመቱ ለግሪን ካርድ ያመለክታሉ። አብዛኛዎቹ እነዚህ አመልካቾች ጌታማ የሆነ ህልማቸውን ለማሳካት የተሻለውን ዕድል ለማግኘት እውነተኛውን የዩናይትድ ስቴትስ ኦፍ አሜሪካን ዌብሳይት በየዓመቱ ይጎበኛሉ። ሁለተኛ የግሪን ካርድ ወይም የዳይቨርሲቲ ቪዛ የማሸነፍ እድሎችን እንዴት ማሳደግ ይችላል ማመልከቻውን ከመሙላቱ በፊት ሊያሟላቸው የሚገቡ ዋና ዋና መረጃዎችን ከዚህ በታች እንገልጻለን። አንደኛ ብቁነተውን ይፈትሹ ፎርሙን ከመሙላቱ በፊት የትምህርት ወይንም የስራ ልምድ መስፈርቶችን ማሟላተውን ያረጋግጡ በተጨማሪም የልደ ሰርቲፊኬት እና ሌሎችም የመረጃዎችን ማሟላተውን በትክክል ያረጋግጡ ሁለተኛ ለመመዝገብ ኦፊሻላዊ ድረ ገጽ ብቻ መጠቀም የአሜሪካ ስቴት ዲፓርትመንት የሚለቀውን ዌብሳይቱ ብቻ መጠቀም። ሶስተኛ የእርስዋን ምስል የሚያሳይ ፎቶን በተመለከተ ጥራት ያለው ፎቶ እንዲሁም የፎቶውን ሳይዝ በተመለከተ በዌብሳይቱ ውስጥ የተዘረዘሩትን የተወሰኑ መስፈርቶችን የሚያሟላ እና የቅርብ ጊዜ ፎቶግራፍ ወይንም ባለፉት ስድስት ወሮች ውስጥ የተወሰዱ ፎቶዎችን ይጠቀሙ። አራተኛ ሁሉንም የግል መረጃዎችን በትክክል ማቅረብ በፓስፖርት ወይንም በሌላ መታወቂያ ሰነዶችን ወይንም የግል መረጃዎችን ያቀርቡ በተጨ ማሪም ትክክለኛ መሆናቸውን ያረጋግጡ። ቤተሰቡም በተመለከተ የትዳር ጓደኞችን እና ያላገቡ ልጆችን ብዛታቸውን እና ሙሉ መረጃዎችን የሚሞሉት ልጆች ከ21 ዓመት በታች መሆን አለባቸው። ስድስተኛ የማመልከቻ ፎርሙን አንዴ ብቻ በጥንቃቄ የሙሉ። በአንድ ዓመት ጊዜ ውስጥ ፎርሙን ከአንዴ በላይ ከሞሉ ሁለቱም ከአገልግሎት ውጭ ይሆናል። ሰባተኛ የሚኖሩበት ሀገር ወይንም የእርስዎ ዜግነት በዩናይትድ ስቴትስ ዲፓርትመንት በሚወጣው የተከለከሉ ሀገራት ዝርዝር ውስጥ አለመኖ እንዲኖሩን ያረጋግጡ። ስምንተኛ በቅጹ ላይ ስህተቶችን አለመፍጠር። በማመልከቻ ቅጹ ላይ አንድም ስህተት እንኳን ቢኖር የእርስዎ ማመልከቻ ውድቅ ይሆናል ማለት ነው። በመጨረሻም ፎርሙን ስትሞሉ ዌብሳይት ላይ ምንም አይነት ክፍያ ስለማይከፈል እርስዎ ራስዎን ከመጭበርበር ይከላከሉ። ሶስተኛ በዲቪ 2027 ላይ መሳተፍ የማይችሉ እና የሚችሉ ሀገራት እነማን ናቸው? የሚከተሉት ሀገራቶች የዳይቨርሲቲ ቪዛ ፕሮግራም በዲቪ 2027 ላይ መሳተፍ ይችላሉ። የመጀመሪያው በአውስትራሊያ ና በኦሺኒያ ግዛቶች ውስጥ የዲቪ 2027ን መሙላት የሚችሉ ሀገራቶች ዝርዝር አውስትራሊያ፣ የማርሻል ደሴቶች፣ ማይክሮኔዥያ፣ ኒውዚላንድ፣ የሰለሞን ደሴቶች እና በእነዚህ ሀገራት የሚገኙ ጥገኛ ስደተኞች። ሁለተኛ በኢሲያ ሀገራት ውስጥ የሚገኙ ሀገሮች አፍጋኒስታን፣ ባህሬን፣ ካምቦዲያ፣ ኢንዶኔዥያ፣ ኢራን፣ ኢራቅ፣ እስራኤል፣ ጃፓን፣ ዮርዳኖስ፣ ኩዌት፣ ላኦስ፣ ሊባኖስ፣ ማሌዥያ፣ ማልዲቭስ ሞንሳሊያ፣ ማይናማር፣ ኔፓል፣ ሰሜን ኮሪያ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሲንጋፖር፣ ሴራሊዮን፣ ሲሪያ፣ የመን፣ ታይላንድ፣ የተባበሩት አረብ ምሬቶች። ሶስተኛ በአፍሪካ ግዛት የሚገኙ ሀገራት አልጄሪያ፣ አንጎላ፣ ቤኒን፣ ቦትስዋና፣ ቡርኪናፋሶ፣ ቡሩንዲ፣ ካሜሮን፣ ኬፕ ቨርዲ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ኮሞሮስ፣ ኮንጎ ብራዛቪል፣ ኮንጎ ኪንሻሳ፣ ኮትዲቫር፣ ጅቡቲ፣ ግብጽ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ኢትዮጵያ፣ ጋቦን፣ ጋምቢያ፣ ጋና ጊኒ፣ ጊኒቢሳ፣ ላይቤሪያ፣ ሊቢያ፣ ማሊ፣ ማዳጋስካር፣ ሞሪሸስ፣ ሞሮኮ፣ ሞዛምቢክ፣ ናሚቢያ፣ ኒጀር እና ሩዋንዳን ይጨምራል። አራተኛ በአውሮፓ የሚገኙ ሀገራት አልባኒያ፣ አንዶራ፣ አርሜኒያ፣ ኦስትሪያ፣ አዘርባጃን፣ ቤላሩስ፣ ቤልጅየም፣ ቦስኒያ እና ሄርዘጎቪኒያ፣ ቡልጋሪያ፣ ክሮሽያ፣ ቆጵሮስ፣ ቼክ ሪፐብሊክ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ፈረንሳይ፣ ጆርጂያ፣ ጀርመን፣ ግሪክ፣ አንጋሪ፣ አይስላንድ፣ ካዛኪስታን፣ ኮሶቮ አየርላንድን እና ጣሊያንን ይጨምራል። በተጨማሪም በእነዚህ ሀገራት ውስጥ የሚገኙ ስደተኞችን ይጨምራል። አምስተኛ በሰሜን አሜሪካ የምትገኘው ብቸኛዋ በሃማስ። ስድስተኛ በደቡብ አሜሪካ የሚገኙ አገራቶች፣ መካከለኛው አሜሪካ እና ካረቢያን አካባቢ አርጀንቲና፣ ባርባዶስ፣ ቦሊቪያ፣ ቺሊ፣ ኮስታሪካ፣ ዶሚኒካ፣ ኢኳዶር፣ ጓቲማላ፣ ኒካራጓ፣ ፓናማ፣ ፓራጓይ፣ ፔሩ፣ ሴንት ሉቺያ፣ ሴንት ቪንሰንት እና ትሪኒዳድ እና ቶቢጎ እና ኡራጓይን ይጫል። በዘንድሮም የብዝሃነት ቪዛ ወይም የግሪን ካርድ ፕሮግራም ብቁ ያልሆኑ ሀገራቶች ብራዚል፣ ኮሎምቢያ፣ ኩባ፣ ዶሚኒካ ሪፐብሊክ፣ ኤልሳልቫ ኤኳዶር፣ ሃይቲ፣ ቬኔዙዌላ፣ ሆንዱራንስ፣ ጃማይካን እና ሜክሲኮን ይጨምራል። በተጨማሪም ቻይና፣ ኢንዲያን፣ ሳውዝ ኮሪያ፣ ፓኪስታን፣ ቬትናም እና ፊሊፒ ከአፍሪካ አህጉር ብቸኛ የሆነችው ናይጄሪያ በመሆን ዝርዝራቸው ወጥቷል። ውድ ተመልካቾቻችን ይህ ዝርዝር በሚቀጥሉት ሳምንት ሊሻሻል ይችላል ተብሎ ይጠበቃል። ከስክሪኑ ላይ ባለው የአህጉራቱ ካርታ ላይ እንደሚያመለክተው በቀይ ቀለም የተቀቡ ሀገራት ይህንን የ2027 ዳይቨርሲቲ ቪዛ ሎተሪ መሙላት የማይችሉ ሀገራት ናቸው። በተጨማሪም ከዚህ በላይ የተጠቀሱት ሀገራት በተለያዩ ምክንያቶች የተነሳ ይህንን ፎርም እንዳይሞሉና ሞልተው ቢገኙ የሞሉት ፎርም ከአገልግሎት ውጭ እንደሚሆን ተያይዞ ተገልጿል። ወደ ሀገራችን ስንመለስ እስካሁን ይህንን ዳይቨርሲቲ ቪዛ ሎተሪ በኢትዮጵያ ባለፉ ሁለት አመታቶች ውስጥ ከ8400 በላይ እድለኞች ተጠቃሚ ያደረገ ሲሆን በ2016 ዓ አራ 4000 ሰዎችን እንዲሁም በ2017 ዓ ደግሞ ደግሞ 4400 የሚደርሱ ወገኖችን የእድሉ ተጠቃሚ አድርጓል። ውድ ተመልካቾቻችን እስከ እለት ጀምሮ ያወጡት አዳዲስ መረጃዎች ይህን ይመስሉ ነበር። ወደፊት አዳዲስ መረጃዎችን በሚወጡበት ሰዓት ተጨማሪ ሌላ ቪዲዮ የምንሰራላችሁ ይሆናል። ለዛሬው የነበረን ቆይታ ይህን ይመስል ነበረ። እስካሁን አብራችሁን ስለቆያችሁ ከልብ እያመሰገን፣ ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንዲሁም አስተያየት ካላችሁ ኮመንት ቦታ ላይ ብልን ይደርሰናል ማለት ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካምን ሁሉ እየተመኘን የዛሬውን ፕሮግራሜን እዚህ ላይ ጨርሳለሁ። መልካሙን ሁሉ ተመኘሁ። ቻው